አሰላሙ አሌይኩም ወራህመቱላሂ ወበረካቱ። የልጅ አህመድ ቲቪ ቻናል ተከታዮች ሰላም ናችሁ። አለን እንደለላ ዛሬ ደግሞ እንግዲህ ምሪቱን አካባቢ ያሳየን፣ ወዴት አካባቢ ነው ላላችሁ ላሳያችሁ ብዬ ነው። ዛሬ ደግሞ በዚህ ነው ማለት ነው ብቅ ያልኩት። አዎ ይሄ የምታዩት እንግዲህ አራዲያ ነው። ከአራዲያ ወዴት እያላችሁ ይኖዋል። ይሄ ወደዚህ የምታዩት አራዲያ ነው። ከአራዲያ እንደዚህ ትገቡና ቀጥታ ሄዳለን ማለት ነው። እሺ እንግዲህ ምሪት ሲመራ ንገረን፣ ያለውን ኢንፎርሜሽን ንገረን ባላችሁ መሰረት ያው ላሳያችሁ እየሄድኩ ነው ማለት ነው እና ምሪት የተመራው አንድ ቀላዱ ነው ብያችኋለሁ። አንድ ደግሞ ታች በቄራ በታች ማለት ነው። ሁለቱ ቦታ ነው እየተመራ ያለው። ይሄኛው ሙሉ ለሙሉ ተመርቷል፣ ሙሉ ለሙሉ በሚባል ደረጃ ተመርቶ አልቋል ማለት ነው። ይሄ ቀላዱ ያለው አሁን ከነገ ጀምሮ ደግሞ ያኛው ይመራል ማለት ነው። በቄራ በኩል ያለው እና አሳውቀን ምገዙም ያላችሁ ያለ ይመስለኛል። አሳውቀን ዋጋም ስንት እንደሆነ ንገርም ብላችኋል እና የምናወራው ሪፍ ስለምናወራ ተከታተሉኝ። ወዲያ ማዶ እንግዲህ የምታዩት ቆዳ ጎራው ጋር ስላሴ ምናምን የሚባለው ነው። በሱ አሻጋሪ ነው ይሄርን ያለ ነው። ወደ ስላሴ ያካባቢ ቦታ ካለ ምናምን እያላችሁ የምጠይቁ ልጆች አላችሁ እና ከዴንቢ ስር ነው ደግሞ በሌላ ሳይድ ስታዩት ማለት ነው። እና አሁን ወደዛ ይሄርኩ ነው። ለማሳጠር ቪዲዮውን አለፍ አለፍ እያልኩ ያሳያችኋለሁ ማለት ነው። ይህ እንግዲህ ኮብል ስቶን እንደ አለ ይዤ ሳለቅ ነው እየሄድኩ ያለሁት። ወደ ዴምቢ የሚያስኬር ነው ይሄ መንገድ እና እንስኬር ነው። በኋላ ወደ ታች ቅንጠስ ብለን እንሄዳለን ማለት ነው። በዚህም በማሳያችሁ ልጁ በሚመጣበት ያስኬዳል ግን ለማቋረጥ ስል ወደታችኛውም ሄድ ያለው ማለት ነው ማቋረጫ ሁላ የምታዩት እንግዲህ ፊት ሜዳ ነበር። ያው ቤት ሁሉ ተሰርቶበት ታጥሮ ምናምን ብትመጡ እራሱ ላታውቁት ትችላላችሁ ማለት ነው። በጣም ተቀያይሯል፣ ከተማነት ተስፋፍቷል። በፊት የምታቁት መንገድ አሁን ብትመጡ በእርግጠኝነት ውጭ ያላችሁት የምታቁት አይመስለኝም። ኦኬ እኔ የራሱ አሁን በዚህ የመጣሁት የዛሬ ስንት አመት ነው። ግን መንገዱ በጣም የተወሳሰበ ነው። አሁን በይ በዝን ነበር መንገድ የነበረው ግን ተዘግቷል። ስለዚህ መንገድ ልፈልግ እየሄድኩ ነው አሁንም ታችኛው መንገድ አገኘሁት ማለት ነው። በመድረሳ አካባቢ ያለውን ወደ ቦኖ መሄጃ አካባቢ ነው ይሄ ማለት ነው፣ እና መሬቱ ወደዛ ነው። አሁን መንገዱን ያገኘሁት ይመስለኛል። አዎ እንግዲህ ያው መንገዱን አግኝቸዋለሁ፣ መንገዱን ገብቻለሁ። ዛሬ የምታዩት ባህር ዛፍ ጠቅ ያለበት የሰውዬ ምሪት ነው ማለት ነው። ትንስንሽ ይታያል፣ ባህር ዛፍ ውስጥ ያው ገመገሙ እንግዲህ ቤት አካባቢ እንደሆነ አሳየን ስትለ ነበራችሁ ማለት ነው። የሰውዬ ምሪቱም አሻጋሪ ነው፣ ወደታች ወረድዳን እንጂ ማለት ነው። ይሄ ደግሞ ተራራው ጋር ያለው አዝመራው አያችሁት፣ ደርቋል። ያው ሰው አጨዳ ምናምን ጀምሯል። ስንዴ ምናምን እየታጨደ ነው ማለት ነው። እያችሁ ተራራው ላይ ያለ አዝመራ ያምራ ላይ ያለ አሁን ወቅቱ መንደሯን አላት የሚያችሁ ጎራ ላይ ያለችው በነገራችን ላይ ስሟ ማን ሆነች? ይሄ ዚህ አካባቢ ደግሞ የስላሴ ቤተክርስቲያን አካባቢ ነው። ወደ ማዶ እና ምሪቱ በእሱ አሻጋሪ ነው ማለት ነው። በእሱ አሻጋሪ ወደ ማዶ ነው። ፕሌሱን ላሳያችሁ ብዬ ነው። የት ነው ምሪቱ አላወቅነውም ምናምን የምትሉ ስላላችሁ እሱ ግልጽ እንዲሆንላችሁ ብዬ ነው ዛሬ ቪዲዮ ለመስራት የተገደድኩት። ያምራል ሌል ወቅቱ አሁን አዝመራው እና እንግዲህ ወደ ምሬቱ እየሄድን ነው፣ እያቃጣን ነው ነው ያለ ነው አዝመራው ላይ

ይሄ ደግሞ ከተማው ነው። እንግዲህ ወደኋላ ምን ይመስላል የሚለውን ሳሳያችሁ ማለት ነው። ይሄ ደግሞ ጤፍ የእችዋት እየደራረሰች ነው እንግዲህ ጤፋን እዛ ጋ የምታዩት ዴምቢ ነው፣ ዴምቢ ጎራው ጋ በስተጀርባ ደግሞ ማን ነው? ገብርኤል ነው የሚባለው መስጊድ እንትን ቤተክርስቲያን የተጀመረበት ነው። በኋላው በጣም ያምራሉ። ላይ ለምንድን ነው ግን እስከ ዛሬ ያልቀረጽኩት? መንደራችሁ ሰፈራችሁን አሻግራችሁ የምታዩ ካላችሁ የናፈቃችሁ ካላችሁ ኮምኩም ኦኬ እ ምሪቱ ያ ነው እንዴት ምሪቱ ምሪት የተመራይቱ ነው። ያ ባዶ ቦታ ያ ፍሳም እንዲህ ነው። ያ ያ በጎች ምናምን ያሉበት ባዶ ቦታ ኮስ ነው። አልተዘራ ምን አላለ ነው አይደል? ይሻገራል ወደዛም። ኦኬ በነገራችን ላይ እኔም ራሱ አይቼው አላውቅም ነበር። በዛ አካባቢ ነው ይሉኛል እና የት ነው የሚለውን ነገር አላየሁም ነበር ማለት አዎ። እንግዲህ እነዚህ የምታዩቸው ሰዎች ከጸበል የሚመጡ ሰዎች ናቸው። ስላሴ ቤተክርስቲያን ይባላል በዚህ ብ አሻጋሪ ነው እና በወጧት በዚህ አካባቢ ላይ ጸበል ምናምን ሰው ይመላለሳል። ምንድን ያ ደግሞ የምታዩት ወዲያ ማዶ ወተት ፋብሪካ ነው። ምናምን ተብሎ የተከለለ ነው የዛሬ ስንት ዓመት ጀምሮ እና ያው ይሰራሉ፣ ይጠፋሉ፣ ይሰራሉ፣ ብቻ እየሞካከሩ ነው መሰለኝ። ወተት ፋብሪካ ነው። አሁን ሻግር የማሳያችሁ ኦኬ። ዙም አድርጌ እያሳያቸው ያለሁት ወደ ህንፃዎቹ ማለት ነው። እሱ ወተት ፋብሪካ ነው። ይሄ እንግዲህ ለገማራ ነው እንግዲህ ወንዙ ደርሰናል። ያው ይሄ የምታዩት ወንዝ ወይም እቺ ቧንቧ ማለት ነው የከተማውን ሕዝብ የያዘችው ነው። ውሃ ሲጠፋ እዚህ እየመጣ ነው ሕዝቡ የሚቀዳው ማለት ነው። አንድ ደግሞ እላይ አለ ያለ ማሳየት እላይ እላይ ያጥሩጋ እዛ ላይ የታጠረበት ቤት አካባቢ ያለው መካከል እንትን ላይ ትታያችኋለች እዛ ያለች የሆነ በጣም ሰውን የያዙት ውሃዎች ነት ናቸው፣ ማለት ነው። ይሄ ግን አሁን ተበላሽቶ ነው ምስል ሰው እየቀዳበት አይመስልም። ተዘግቶ የቆየ ነው የሚመስለው። አዎ ይሄ እንግዲህ ለገማራ ወደታች ወንዙ ነው። ይሄ እንግዲህ አዎ ይሄ ወዲህ ሁላ እንግዲህ እየዋኘ ነው፣ ወዘ እየዋኘ ነው። አያሻቸው ዩቲዩብ ደሞ ራቁት ቪዲዮ ብሎ እንዳይዘኝ። ነገራችን ላይ ሀገር እኮ ይናፍቃል። ጋራው፣ ሸንተረሩ፣ ወንዙ፣ ሸለቆ ሳይቀር ራሱ ይናፍቃል አይደል። እና ዛሬ ከስንት ጊዜ በኋላ ማስጎብኘት ያው ጀመርኩ ማለት ነው። ማን ነው ከብት ማን እየጠበቀ ያደገ ትዝታ ያለበት እነዚህ ደግሞ ልብስ እያጠቡ ነው። ልብስ ዛሬ ልብስ ማጠቢያ ቀን ነው። እሁድ እሁድ ልብስ ታጥቦ ነበር አይደል? ትምህርት ቤት ሰኞ ስለሆነ እሁድ ታጥቦም ተብሎ ዩኒፎርም ታጥቦ ነበር የሚከደው። አረ ስንቱ ስንቱ ትዝታ፣ ስንት ነገር አልፏል። ወርቅ ነበር ያለፉት ጊዜዎች በነገራችን ላይ እኔ ልጅነቴን ሳስበው እኔ እንጃ እንባይ ሁሉ ይመጣል። እኔ ዚስ ከብት ምናምን ምን ይጠበቃችሁ፣ እህል አስበላችሁ ተብላችሁ ሲቆጧችሁ፣ ስትደበደቡ፣ ስትመቱ፣ ስትመጡ የነበራችሁ ጨዋታ ታሏችሁ እህል ስታስበሉ ከብቱ ጥላችሁ የምታውቁ? አረ ስንቱ ስንቱ ተወርቶ አያልቅም እ ነህ ለገማራ እንግዲህ የማሳያችሁ ለገማራ ወንዝ ከላይ ወዲህ ታች ሳሳያችሁ ነው። ልብስ አጠባ እንግዲህ ሰው ከላይ እስከታች በቃ ከላይ እስከታች። በነገራችሁ እኔ እንደዚህ ሩቅ አይመስለኝም ነበረ፣ ግን ግን አሁን እየደረሱ ነው እየደረስኩ ነው። ወዲህ ማዶ ነው ወዲያ ማዶ ነው ብለዋል። መሬቱ እንግዲህ ልጅቷን ቅድም እንደጠየቋት ሰምታችሁ ከሆነ ለማድረግ ምን አማን ነው። ምሪቱ ይሄ ነው ነው ይሄ ነው ብቻ ነው። ወደዚህም ይሻገራል፣ ይሄው እንዲያ አይሻገርም ማለት ነው። ኦኬ ቴንክ ዩ። አዎ በሀገራችን እንዴት ዋል፣ እንዴት አደርክ፣ እንዴት ዋልክ የተለመደ ነው አይደል? እህ እና አንድ የሀገራችን ባህል ኢትዮጵያን ኢትዮጵያ የሚያስብለው ሰላምታው ሰላምታችን ነው ማለት ነው አዎ እንግዲህ ምሪቱ የምታዩት ይሄ ነው ኦኬ ይሄ ነው እንግዲህ ባዶ ቦታ ሳይዘራ ከርመዋል እንግዲህ ተመርቶ ተሰጥቶ ተሸንሽኗል ማለት ነው የማን አላወቅኩም አባቴ እንግዲህ ያነኝ ለሰፈሩ ጠይቁ እስኪ። ሌላ አሃ አይዮ እቹት ይሄ እንግዲህ ባዶ ቦታው ይሄ እስካለ ይላል፣ ያለ ያለ ያልተዘራው እስካለ እንግዲህ የምታዩት ባዶ ቦታው ማለት ነው። እስከ መንደሩ ጥግ ድረስ ያለው መንደሩ ቢምቢ ይባላል። በርቀት አሳያችሁ ነበር። እ እና ተሸንሽኗል ተሰጥቷል ማለት ነው። በዚህ ያለው ኦልሬዲ አልቆ ተከፋፍሎ ሁሉም ንብረቱን አውቆ ሄደዋል። በሌላ አቅጣጫ ነው ደግሞ አሁን ይሄ ቦታ ማለት ነው። አይለይም፣ ምክንያቱም ችካል ብቻ በሁለት ሶስት አራት እንደዚህ ቤት እየተሰራ ካልሄደ ችካል ብቻ ነው ማለት ነው እና ይእንዲህ የምታዩት ችካል ይሄው ይሄ ነው። እና ይሄው አያችሁት ችካሎቹ እው እና እዚህ ጋር ነው ሰፈሩ። ዋጋ ንገረን ስንት ነው የሚሸጡት? እስከ ስንት ይባላል ምናምን እያላችሁ ነው ኮሜንት ላይ ሊቭም ላይ እየገባችሁ ከስምንት እስከ ዘጠኝ ሰምቻለሁ። ከስምንት ከሃምሳ ነው እንዲያውም ያሉኝ ስምንት እንዲያው ሊኖር ይችላል በሚል ነው እና እኔ ባያመልጣችሁ ባይ ነኝ። ምክንያቱም ቤት አራት ነጥብ አምስት አምስት ነጥብ ስድስት ሰባት ነጥብ እንትን ከምትሉ ንግስታችሁ ብታሰሩ ትርፋማ ትሆናላችሁ ብዬ አስባለሁ ማለት ነው። ኦኬ። እና ቦታውን አሳየን በየት ነው አቅጣጫው ላላችሁኝ እንግዲህ ከደምቢ ስር ማለት ነው። ደምቢ ኔትወርክ እኮ ታውቃላችሁ ከሱ ስር ያለ መንደር አለ ከሱ ቀጥሎ ማለት ነው እ ከስላሴ የት ምናምን ትኛላችሁ እዩ እንደምትታወት ስላሴ ቤተክርስቲያን ይቺ ናት ያት ታያችሁ፣ አለ ዙም አርገ ታያችሁ። አረንጓዴ አረንጓዴ ካለር ነገር ያላት በቃ በሷ ስትሬት ማለት ነው፣ ለቤተ ክርስቲያኗ ስትሬት ማለት ነው። እንደገና ደግሞ ይሄው ያጻባለ ምን እንትን የሚሉት ዝጋ ነው። ይሄው አላይ አላይ ትላልቅ ቤቶች ያሉበት ገላጣው ቦታ ላይ እዛ ነው። ቦታውን ለመንገድ ያህል ነው። ወደ ከተማ ደግሞ ላሳያችሁ ይሄው ከምሪቱ ወደ ከተማው ከምሪቱ ወደ ከተማው ሲታይ ይሄ ነው ታያችኋል ይሄ ፒያሳ አካባቢ ነው ይሄ ኔትወርክ ያለበት ዙም አድርጌ ሳሳያችሁ ኦኬ ፒያሳ ያው አግሪቤንት ስታዩት ማለት ነው እንደገና ደግሞ በዚህ ትክክል ይሄ ችምግ ያለው ባህር ዛፍ መጨረሻ አካባቢ ላይ ወይንም ደግሞ ከዚች ከጎራዋ መንደር ታቅ ብሎ ስሩን የሶዬ አዲሱ ምስረታ ምሪት ነው ማለት ነው። አቅጣጫው ሎኬሽኑ ይሄን ይመስላል። እና ዋጋ በነገርኳችሁ ነው። ከዛ ደግሞ የሚሸጥ ካለና ዋጋ ለጥፈው እስከዚህ ፈልጋለሁ የሚልሰው ካለ በስምንት ከአምሳ የሚሸጡ ነግረውኛል። ግን ከዛም በታይ ካለ በዚህም ደግሞ ምገዙ ካላችሁ በዜሮ ዘጠኝ ሀያ ሁለት ስልሳ ሁለት ዘጠና ዘጠና አምስት በመደወል በቀጥታ በመደወል ወይንም ኢሞ ቴሌግራም ላይ በመግባት ቀጥታ ታገኙኛላችሁ። ይሄን ብታሳየን የምትሉትም ነገር ካለ አሳውቁኝ። ዛሬ እንግዲህ አካባቢውን አላወቅ ነው ስላላችሁ ይሄ ነው እዚህ ድረስ ከከተማ መጥቼ ያሳየኋችሁ ማለት ነው። እና የተለያየ አይነት ስራ ማሰራት የምትፈልጉ ዩቲዩብ እንደዚሁም አንዳንድ ነገር አሳየን የምትሉ ካላችሁ ቀጥታ በሰልጦዎቹ ቁጥር ደውሉልኝ። በዚሁ ከእንግዲህ የምቀጥል ይሆናል። አልጠፋም። ባይ ባይ።